ተጠባባቂ ሲኖዶሶች ታግሳችሁ ቆዩ ታቋቸዋላችሁ። አር እነኚህ ናቸው ተጠባባቂዎቹ ሲኖዶሶች። ተጠባባቂ ሲኖዶስ ተዘጋጅቶ ነው አቡነ ገብርኤል እንዲህ በአደባባይ እየወጡ የሚናገሩ። እነሆ የአቡነ ገብርኤል ጉዳይ መጪው ጊዜ ለኦርቶዶክሳውያን ከባድ ፈተና ሊሆን ይችላል። ብሔርና ሃይማኖት የተቀላቀለበት ጊዜ ነው። መጪ ጊዜ ለኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ፈታኝ እንደሆነ የሚያሳስብ ጉዳይ ነው። ታድሶን መሰረት ያደረጉ የሚነሱ የዶግማ ጥያቄዎች ገሃድ የወጡ ነው። ታድሶን በእኛ ኮንቴክስት፣ በሃይማኖት ኮንቴክስት ካየ ነው ደግሞ መሰረት አድርጎ የምነሳው ኢትዮጵያን በተለይ ወደ አያት ከመሄዳችን በፊት በእኛ በኢትዮጵያ ኮንቴክስት ቅድመ ምህር ተስፋዬ እንደገለጡት ነው የቤተክርስቲያኒቷን ዶግማ፣ ቀኖና፣ ታሪክ፣ ትውፊት በሙሉ ቀይሮ አዲስ ማንበር ነው። ገርል አይሰበክም ምን ገደል ማለት በግሪክ ቋንቋ ሀጊዮግራፊ አቡነ ገብርኤል ማስገረማቸውን ቀጥለዋል። ቅዳሜ ማለት ነው አንቦ በደና ገ ቤተክርስቲያን ለመመረቅ በሚል ህግና ስርዓት በጣስን መልኩ ሄደው እንደገናም ደግሞ ቤትም ቤተ ውስጥ ከነጫማቸው ከነጫማቸው ከነ መመናመቹ ከነጫማቸው ገብተው ጉባኤም ሰርቶ አይተናልና ይህም በጣም የሚያስገርምና የሚያሳዝን ነው። ሌላው ደግሞ የባስ ብሎ ደግሞ በዛሬው ዕለት ደግሞ ለስልሳ አምስት ዲያቆናት የድቁና ማድረግ እንዲሁም ደግሞ አስር ቀሳዎች ምክንያት ማድረግም ዘተዋል። በጴንጤዎች ሹመት የሚሰጠው ለሁሉም ነው። ወንድማችን ፈለጋትናት ይኸው ሁሉም ፕሮቴስታንቶች ህልውና ህልውና ያለው በመጽሐፍ ቅዱሳ የትምህርታቸው ሳይሆን ኦርቶዶክስ ቤተክርስቲያንን በመዝረት ነው። እደግሞ ያለው የሁሉም ፕሮቴስታንቶች ምንም በዚህ ጋር መሸዋወድ ስለማያስፈልግ ማለት ነው። ሁሉም ፕሮቴስታንት የሆኑ ሰዎች በአጠቃላይ ህልውናቸው ያለው ህልውናቸው ይጸናው በኦርቶዶክስ ቤተክርስቲያንን በመዝለፍና ሞቅ በማድረግ ነው። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ስንበታችሁ? ያሮስ ጀምሯል። ላይክና ሼር በማድረግ ጀምሩልኝ። እንግዲህ ዛሬም ሌላ የምናጋልጠው ጉዳይ የምንሰጣችሁ መረጃ አለ። በተለይ ከአቡነ ገብርኤል ጋር የተገናኙ ከበድ ያሉ ነገሮችን አሁን አሁን እየሰማ እንገኛለን። ትኩሳቶቹ ከፍ ብለዋል። እሳቸውም ማስገረማቸውን ቀጥለዋል። ስለዚህ መረጃ ላይክ አድርጉልኝ፣ በደንብ በደንብ አድርጋችሁ ሼር አድርጉልኝ። እባካችሁ ኦርቶዶክሳውያን ትብብራችሁን አሳዩ። እናንተ ላይክ ካላደረጋችሁ መረጃው ለመላው ለማይዳረስ ከሆነ እንዴት ነው ንዑድ የሆነችቷን ቤተክርስቲያን የምናስጠብቀው? ይታያችሁ፣ በጳጳሳት ደረጃ በመምህራን ደረጃ ሕግ የተጣሰ አባቶቻችን ማክበር የተተወ እኛ መረጃ እያመጣንላችሁ ለእናንተ እያቀረብን፣ ላይክ አድርጉ። ላይክ ስታደርጉ አልጎሪዝሙ ለመላው ለሚያዳረሳል፣ ሪኮመንድ ያደርጋል። ላይክ አድርጉልን፣ ሼር አድርጉልን ስንል ተባበሩ ኦርቶዶክሳውያን ቢያንስ ከ3000 ከ4000 በላይ ላይክ አድርጉልን። ላይክ ስታደርጉልን ለናንተ ቀላል ነው፣ መረጃው ግን ይዳረሳል። ኦርቶዶክስን እንጠብቃታለን። ስለዚህ ሁላችንም የሚመለከተን ስለሆነ እንደምናየው ሁሉ ምንሳሳላትን ቤተክርስቲያን በመተባበር እንጠብቅ። ሁልጊዜ ቪዲዮ ሲለቀቅ ላይክ አድርጉ ባካችሁ፣ ኦርቶዶክስያን በየዕለቱ ወደ መረጃችን። በስመ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይ ሳለም ቅድስት ሥላሴ ክብር ምስጋና ይድረሰው። እማምላክ ወላዲተ አምላክ ቤዛ ኩሉ ዓለም ድንግል ማርያም እናታችን ውዳሴ ክብር ይድረሳት። ቅዱሳን እንየማዕረግ እና ክብራቸው ምስጋና ይድረሳቸው። የተወዳቸው ኦርቶዶክሳውያን እንዴት አላችሁ? ክርስቶስ ተንሥአ እሙታን በዓቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍሥሓ ወሰላም። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁኑ። ውድ ቤተሰቦቼ ወደ መረጃችን ነው በቀጥታ የማመራው። በቅድሚያ እንግዲህ ልዳለምጠው የምወደው ነገር ምንድን ነው? ወንድማችን ፈለጋት ናቴዎስ በፕሮቴስታንቱ ወይም ጴንጤ በምንለው ቤተ እምነት ውስጥ የሹመት የሚሰጠው ኦርቶዶክስን ስትሳደብ ነው ይላል። ንካተል ሁሉም ፕሮቴስታንቶች ህልውና ህልውና ያለው በመጽሐፍ ቅዱሳ የትምህርታቸው ሳይሆን ኦርቶዶክስ ቤተክርስቲያንን በመዝረት ነው ደግሞ አለው። የሁሉም ፕሮቴስታንቶች ምንም በዚህ ጋር መሸዋወር ስለማያስፈልግ ማለት ነው ሁሉም ፕሮቴስታንት የሆኑ ሰዎች በአጠቃላይ ህልውናቸው ያለው ህልውናቸው የጸነው በኦርቶዶክስ ቤተክርስቲያንን በመዝለፍ እና ሞግ በማድረግ ነው። የሆነ የራሳቸው ትምህርት ክፍተቱ እንዳይታይ የሚያረጉት አማራጭ ምንድነው? ይዋቸው ኦርቶዶክስ አያቸኋቸው የሆነ ዛፍ ቂቤ ይቀባሉ ይዋቸው እንደሚያረጉ የሆነ ስዕል እንደ ጣዖት ሲሰግዱ አይነት ነገር ማለት ነው እና የሁሉም ፕሮቴስታንት ህልውና ያለው በዛ ነው። የትኛውም ፕሮቴስታንት ነው የምላችሁ። ለምሳሌ እኔ አሁን የምቀጠው ነገር ልንገራቸው። አንድ እዚህ ቲክታክ ላይ ያለ ሰው ትዝታው ለምሳሌ ፓስተር ሆኖ አለ በቸርች ውስጥ የሆነ የፓስተርነት ማዕረግ ተሰጥቶት ምናምን እያገለገለ ነው እና ትዝታው አንድ ቪዲዮ አንድ ቪዲዮ እኔ ትልቁን አንበሳ ጊፍት አወርድላችኋል ኦልሞስት ወደ ለእናንተ ጊ ወደ 30 ምናምን ሺህ ብር ይደርሳቸዋል ማለት ነው። እና በዛው ዘመድ ዘመዶቻችሁ ትጠይቃላችሁ እና እኔ ያንን ጊፍት እሰጣችኋል። ትዝታው አንድ ቪዲዮ እስኪ የራሳቸውን የፕሮቴስታንት ወንድም እህቶቹን ትምህርት እኛ ያው እንዲህ ብለን እናምናለን፣ በዚህ ዙሪያ መጽሐፍ ቅዱስ እንዲህ ይላል፣ መጽሐፍ ቅዱሳችን እንዲህ እንዲህ እንዲህ ይላል ብሎ ያሰማረበት አንድ ቪዲዮ ካለ አምጡ፣ እናሳዩ። የለም ትዝተው የፓስተርነት ማድረግ የተሰጠው በዘላፊነቱ ነው። ምን እላችሁ ፈልጌ ነው፣ ኦርቶዶክሳውያን ይኸው አረ ይኸው ዘቤ ምን እንደሚል ስሙ ምናምን አረ ሹፉልኝ አረ እዚህ ጋር ያለውን ቄስ ምናምን ይኸው እንዲህ ሆነ ምናምን አረ ተንከባለሉ ቁጭ ብሎ ጀስት፣ አሁን ይሄ በዘመናችን ላይ በቲክቶክ የኮንተንት እንትን ላይ ለምሳሌ ምንድን ነው ምን የሚባሉ አሉ፣ በቪዲዮዎች ላይ ሪያክት የሚያደርጉ ማለት ነው። የሆኑ ቪዲዮዎች ይመጣሉ ሪያክት የሚያደርጉ ሰዎች አሉ። እና ተስ አሁን ላይ ጀስት እንደዛ ነው የሚያደርገው። ቁጭ ይላል ኦርቶዶክስ ቤተክርስቲያን እንዲህ ናት። ኦርቶዶክስ ቤተክርስቲያን በአጭሩ ህልውናቸው ያለው ኦርቶዶክስ ቤተክርስቲያን በመዝለፍ ትልቅ የምትሉት ፓስተር እዛ ትልቅ የፓስተርነት ማድረጉ ላይ ከመድረሱ በፊት በደንብ አድርጎ ኦርቶዶክስን ይዘልፋል። ዛሬ ላይ ትልልቅ ስም ያላቸውን የፕሮቴስታንት ፓስተሮችን በአጠቃላይ ስም ጥሩና ሰብሰብ ባደረጋቸው የቆየ ቪዲዮቸውን ተመልከቱ። ሁሉም እዚህ ደረጃ ለመድረስ በመጀመሪያ የሚያደርጉት ነገር ኦርቶዶክስ ቤተክርስቲያንን መዝለፍን እና እንዲህ አይነቱ አካሄድ በጣም የታወቀ ነው። ባጭሩ በነግራችን ላይ እኛም በአንድ ወቅት ይሄንን ዘግበንላቸዋል አሁን ለምሳሌ ኦርቶዶክስን የሚሳደቡትን የተወሰኑ ነገሮችን ብቻ ልጥቀስላችሁና የዩትዩብ ቻናሎቻቸውን አትዩ ግን ደግሞ ብታዩም፣ እይታውን ነው ምነግራችሁ። ለምሳሌ ዮናታን አክሊሉ አገልጋይ ዮናታን አክሊሉ የሚያስተምረ ስብከት አለ የራሱ ተከታዮች አሉት ዩትዩብ ላይ ማለት ነው። ኦርቶዶክስን ሲናገር የሚታይለት ቪው እና በአዳራሹ አንድ ስብከት ሲሰብክ የሚታይለትን ቪ አነጻጽ ያው የዘውትር ምግብ የሆነች ቀለብ የሆነች ደሞዝ የምሰጠው ደግሞ ለስሳ ሳሚልን የሚሰራውን ስራ ተመልከቱ። እዚህም እያለ ገንዘብ ያገኝባት ነበረ። ወጥቶም ዛሬም ከቤተ ክርስቲያን ጉያ ውስጥ ሆኖ ገንዘብ ያገኛል። እንዴት? እዚህ እያለ የቀደሰ እየዘመረ ነው ያገኘ ነበር፣ በህጋዊ መንገድ ነው። ከወጣ በኋላ ግን ኦርቶዶክስ እያለ የሚሳደባቸውን ቪዲዮቻቸው በጣም ብዙ፣ በሺ ቤቶች ተከታዮች ያሏቸው ኦርቶዶክስ ሲዘለብ ሲሳደብ ማለት ነው እና ተሳድበው ገንዘብ ያገኝባታል እነ በጋሻውን በሉ ሌሎች ሌሎችንም ጥሯቸው ኦርቶዶክስን ሲሳደቡ የሆን እየጩፋን ማንንም ብጠሩ ማለት ሲሳደቡ ሲዘልፉ የሚያገኙት ገንዘብ ገንዘብ አደለም።እና እና ሹመትም የሚያገኙት በዛ ልክ ነው ግራችን የለም ሹመትም የሚያገኙት በሚመስል ሁኔታ ማለት ነው ኦርቶዶክስን ርዕሰ ጉዳይ ራሱ የላቸውም አብዛኛዎቹ ካልነኩ ማለት ነው እና ይህ የምናውቀው ፀሐይ ሞቆ አለም ያወቀው እውነት ነው በዚህ አጋጣሚ ወደ እንግዲህ ራሳችንን እንመልከት ነው ዋናው ጉዳይ። ኦርቶዶክስ የራሷ ቀለም አላት፣ የራሷ መልክ፣ የራሷ የሆነ አቋም አላት። እናንተም በራሳችሁ መንገድ በራሳችሁ አካሄድ ብትሄዱ ብዬ አስባለሁ፣ አንዱ ጋር እንደ መሽገር ከመጣበቅ ማለት ነው። ወደ አቡነ ገብርኤል እንምጣ። የምራሻ ሀገረ ስብከት ሊቀ ጳጳስ ናቸው፣ የቅዱስ ሲኖዶስ ሰባ ናቸው። ከሰሞኑ ብዙ ጉዳዮች የተነሱባቸው እንዳለ እናውቃለን። ከዚህ ጋር የተገናኙ መረጃዎችን ነው የማመላከታቸው። አንዱ ድማችን መጪው ጊዜ ለኦርቶዶክስ ተዋህዶ ቤተክርስቲያን ከባድ ነውን? በማለት ጥያቄ ያቀርባል። ንካያታል ብሄርና ሃይማኖት የተቀላቀለበት ጊዜ ነው። መጪው ጊዜ ለኦርቶዶክስ ተዋህዶ ቤተክርስቲያን በጣም ፈታኝ እንደሆነ የሚያሳብ ጉዳይ ነው። ለማንኛውም ቪዲዮቼ በሙሉ በጣም ሪፖርት እየበዛባቸው እጌታ እየነሳቸው ስለሆነ በተሻላቸው አቅም ኮፒሊክና ሪፖርት አድርጋቸው ጀምሮ እየጠየቅኩኝ። ወደተነሳንበት ነገር ስመለስ አቡነ ጴጥሮስ ኦሮሞ ነበሩ፣ ግን ማንም ፖለቲካ በሳቸው ላይ አልሰራባቸውም። ምክንያቱም የተሰዉት ለእምነታቸው ሲሉ ስለሆነ ማለት ነው። አቡነ ገብርኤል ግን በአንፃሩ ምንፍቅናን ዘርተውና አስተምረው ብሔር ውስጥ ተወተፉ። እስቲ የሚዶለተውን ስሙና እናንተ የራሳችሁን ሀሳብና የራሳችሁን ውሳኔ ወስኑ። ከዲሳን ዱበተን ማረሚ ኢየሱስ ኢየሱስ

እንግዲህ አቡነ ገብርኤል ማርያም ቤዛ አደለችም ያሉት መጽሐፍ ቅዱስ ውስጥ የለም። ማርያም ቤዛ አደለችም ትክክል ብለዋል። ኢየሱስ ቤዛ ነው መጽሐፍ ቅዱስ ይላል። ታዲያ መጽሐፍ ቅዱስን ለምንድን ነው የምንይዘው? በማለት ራሳቸው ያሉትን ደግሞ ይሄንን ወደ ሌላ ነገር ለምን ታዞሩታላችሁ? ኦሮሞ ስለሆኑ ነው እንጂ በሚል ወደ ብሄር ካባ ትንሽ ለወጥ እያረቡ ይመስላል። ትንሽ ነገሩ መስመር ሳይሲት አይቀርም። ኦርቶዶክሳዊ አባት ናቸው። ጳጳስነታቸውም ለኦርቶዶክስ ነው። ስለዚህ ሊቃውንት አባቶች ምልአተ ጉባኤው ቋሚ ሲኖዶስ ሊወስንባቸው ይገባል። ከወሰነም ደግሞ የሚወስነው እንደ አባትነት ነው እንደ ቤተክርስቲያን ልጅነታቸውን የሚወሰንባቸው እንጂ እከሌ አማራ ስለሆነ እከሌ ኦሮሞ ስለሆነ ወይም የሆነ ብሄር ስለሆነ አይደለም። ተጠሪነታቸው ለቤተ ክርስቲያን። አንድ ጳጳስ ተጠሪነቱ ለቅዱስ ሲኖዶስ። ቅዱስ ሲኖዶስ ቅዱስ እሳቸውን ይጠይቃል። ጥሩ ከሰሩም ይሾማል፣ ይሽራል። ጥሩ ካልሰሩም ይሽራል። ጥሩ ከሰሩም ይሾማል። ስህተት ከሰሩም ይጠይቃል። ስህተት ካልሰሩም ደግሞ ያበረታታል። ስለዚህ አቡነ ገብርኤል ያስተማረው ትምህርት ኦርቶዶክስ የምታምነው ትምህርት አይደለም። ስለዚህ በኦርቶዶክስ ላይና መንገድ ይጠይቃሉ፣ ተጠይቋል። ስለዚህ ተጠሪነታቸው ለሲኖዶስ ስለሆነ ቋሚ ሲኖዶስ ተሰብስበ ውሳኔ ወስኖባቸዋል። ለተወሰነ ጊዜ በታቅበው ይቆዩ የሚል ማለት ነው። እምቢኝ ብለው ሄደው ቤተክርስቲያን መርቀው ከመጡ ይጠይቃሉ። እንደውም ራሱ ወንድማችን የሰራውን አንድ ነገር ላሳያቸው በምን አይነት ደረጃ አቡነ ገብርኤል እያስገረሙ እንደሆኑ ማለት ነው። ገብርኤል ማስገረማቸውን ቀጥለዋል። ይህን ቪዲዮ የምታዩ ሰዎች ቪዲዮቼ በሙሉ በጣም እይታ እያገኙ አርልም ሪፖርት እየበዛባቸው ነውና ኮፒ ሊንክ እና ሪፖስት እያደረጋችሁ እንደተጀምሩ ፈጣሪ ስም መጠይቃችኋለሁ። አቡነ ገብርኤል ከ15 ቀን በፊት በአስተማሩ ስህተት ያለበት የስህተት ትምህርት ምክንያት የሊቃውንት ጉባኤ አስፈላጊውን ማጣሪያ እስኪያደርግ ድረስ በቋሚ ሲኖዶስ ውሳኔ አቡነ ገብርኤል በጠቅላይ ቤተ ክህነት ጠቅላይ ጽሕፈት ቤት በሚገኘው መኖሪያ ቤታቸው በታቅበው እንዲቆዩ መወሰኑ ይታወሳል። ይሁን እንጂ አቡነ ገብርኤል በማናለበኝነት ለበኝነት የቅዱስ ሲኖዶስን ውሳኔ ቸል በማለት በተለያዩ ዐውደ ምሕረቶች ላይ የምንፍቅና ትምህርታቸውን ሲነዙ ቆይቷል። ከሚያዝያ 12 ሌላ ማለት ነው ሌላ ደግሞ ቦታ ላይ ደግሞ ቪዲዮዎቹም ሲታዩ ነበርና የምንፍቅና ትምህርታቸውን ሲያስተምሩ ቆይቷል። ከእንደገና ደግሞ ከትናንትና ደግሞ በ25 2017 ዓ ም ቅዳሜ ማለት ነው አምቦ መድኃኔዓለም ቤተክርስቲያን ለመመረቅ በሚል የህግና ስርዓትን በጣሰ መልኩ ሄደው ከእንደገናም ደግሞ ቤተ መቅደስ ውስጥ ከነጫማቸው ከነመመናኖቹ ከነጫማቸው ገብተው ጉባኤም ሰርተውም አይተናልና ይህም በጣም የሚያስገርምና የሚያሳዝን ነው ሌላው ደግሞ ይባስ ብሎ ደግሞ በዛሬው ዕለት ደግሞ ለስልሳ አምስት ዲያቆናት የድቁና ማድረግ እንዲሁም ደግሞ ለአስር ቀሳውስት የክህነት ማድረግም ሰጥተዋል ታዲያ ይሄ ከህግና ከስርዓት ውጭ የሆነውን አባት የሆነን ሰውዬ ምን ማለት ይቻላል እንግዲህ እኔ ቋሚ ሲኖዶሱ ጥርስ የሌለው አንበሳ ነው ምለው። አንበሳ በጣም ተፈሪ ነው፣ በጣም ግርማ ሞገስ አለው፣ በጣም ጉልበት አለው። ግን ጥርስ ከሌለው ደግሞ ምን ነገር ማድረግ አይችልምና እኔ ቋሚ ሲኖዶሱን ጥርስ በሌለው አንበሳ ነው መስለው፣ እንጂ መቼም ቋሚ ሲኖዶሱን የሚያከብሩ ቢሆኑ ከተሰጣቸውን ውሳኔ ጥሰው እንዲህ እንደፈለጉ እንደድሩዬ ወደዚህም ወደዛም አይሉም ነበርና፣ ፍትሐ ነገሥት ላይም አንድ ጳጳስ ከቤተክርስቲያን ህግ ውጪ ትምህርት ይነ ሃይማኖትን ካፋለሰን ስርዓት ከጣሰ ህግ ካፈረሰን ሃይማኖትን ካጠፋ በሰውም በእግዚአብሔርም ላይ በደል ካደረሰ ተመክሮ ተነግሮ እምቢ ካለ ይወገዛል ይለያል ይላል። ስለዚህ ቤተክርስቲያን የምትመራው በፍትሐ ነገስት ነው። ስለዚህ የአባቶቻችን ውሳኔ ከምንም በላይ እንጠብቃለን። ግን ኦርቶዶክሳኖች በሙሉ ይሄን አባታችን ይሄ ሰውዬ አይወክለንም ብለን ድምፃችንን ማሰማት መቻል ይጠበቅብናልና ስለዚህ የቪዲዮ ቪዲዮ ኮፒ ሊንክ ሼር እያደረግን ከምንም በላይ ጉልበት እንድንሰጠውና ለሚቀጥለው ለቋሚ ሲኖዶስ ውሳኔ ግብዓት እንዲሁም በፈጣሪ ስም እጠይቃለሁ። ያመሰግናለሁ። እንግዲህ ይሄ ነው ነገሩ ማለት ነው። ብፁዕ አቡነ ገብርኤል የቋሚ ሲኖዶስን ሕግ ተላልፈዋል። ወደ ስልሳ የሚጠጉ ዲያቆናት ወደ አስር የሚጠጉ ቀሳውስን ስልጣነ ክህነት ሰጥተዋል። ቤተክርስቲያን መርቀዋል። መመረቃቸው ብቻ አይደለም። እናትና አባትን አክብር የሚለውን መጽሐፋዊ ሕግ የምትቀበልን ቤተ ክርስቲያን የአባቶቻቸውን ሕግ ሳይከተሉ ሄደዋል። በታቅበው መቆየት፣ በአርሞ መቆየት፣ ይቅርታ፣ ከልብ የሆነ ይቅርታ መጠየቅ ሲችሉ ይቅርታ አልጠየቁም። ምእመናኑ አብሯቸውን ያለው አብሯቸው መሆን ብቻ አይደለም ነገሩ በሃይማኖታዊ ሳይሆን ወደ ሌላ ነገር አዙረውታል። ያንን ትኩሳት ፍም እሳት የሆኑ እየጨመሩበት ነው የሚገኙት። ነገሩ ከበድ ይላል። ትንሽ ረገብ ማለት አለበት። በእርግጥ እና እንደው እግዚአብሔር በጎን ቀን ጥሩን ቀን ያምጣለን። የተወሰነን ቪዲዮ ላሳያችሁ። የምርቃቱ ቀን የነበረውን እንግዲህ የ በ25 ስልጣነ ክህነት ሰጡት፣ በ26 ደግሞ መርቀዋል። አምቦ መድኃኔ ዓለም ፋሪሲ መድኃኔ ዓለም ቤተክርስቲያን ነገር ነው ያየሁት። የመጀመሪያ የሄዱበት የሚመረቁበት መንገድ ብቻም ሳይሆን ለቅዱስ ታቦቱ የተሰጠ ያለውን ክብር ትንሽ፣ በተለይ ካሜራ የያዘው ሰው በጣም በጣም ቀርቦ ነው የከበረውን ቅዱስ ታቦት ሲቀርጽ የነበረው፣ በጣም ቀርቦ ማለት ነው እና እንደ ያን ነገሮች ደግሞ በጣም እየተለመዱ ነው። ሚዲያ ተቋማት፣ ሚዲያ ያለን ሰዎች፣ የምንጠቀም ሰዎች እያንዳንድ እንደዚህ በቃ ካሜራ ያለን ሰዎች በክህነትም ይኑረን አይኑረን፣ በየትኛም ቦታ የምንሆን ሰዎች ለእግዚአብሔር ቅዱስ ታቦት ለማደሪያው መጠቀቅ አለብን። በጣም ቀርቦ ነው ሲቀርጽ የነበሩ፣ እሱ አንደኛው ስህተት ነው። በዋነኝነት ግን ስህተት የጎላው የአባቶቻችንን ሕግ ሳይከተሉ የሄደው መመረቃቸው ነው። ቤተ ክርስቲያን ቢመረቅ ለእኛ የእኛው ናት፣ ቤተ ክርስቲያን አንዲት ኩላዊት ናት። ግን የሄዱበት መንገድ ትንሽ ቅር የሚያሰኝ ስለሆነ ነው። በአጠቃላይ ግን በቀጣይ በዚህ ጉዳይ ላይ የምንመለከታቸው ጉዳዮች ይኖራሉ። ተጠባባቂ ሲኖዶሶች ታግሳችሁ ስሙ፣ በማለት ወንድማችን አርአያ መካሻ እንዲህ ይለናል። ተካትል እንመለስ ታቋቸዋላችሁ አለ። እነኚህ ናቸው ተጠባባቂዎቹ ሲኖዶሶች። ተጠባባቂ ሲኖዶስ ተዘጋጅቶ ነው አቡነ ገብርኤል እንዲህ በአደባባይ እየወጡ የሚናገሩት። እኔም ማሳያችሁ ሀሰት ከመሰላችሁ እነዚህን ወጣቶች ተመልከቷቸው። ጋብቻ የሚፈጽሙት ቤተ ክርስቲያን ውስጥ ነው። እነዚህ ወጣቶች አብዛኞቹ አክሊል ደፍተው ነው የሚያደርጉት፣ የተክሊል ጋብቻ ወጣቱ ወደ ቤተ ክርስቲያን ይሄዳል። ቤተ ክርስቲያኑ ለጳጳሳት ወደ ውጭ ይነዳሉ። ተመለከታችኋቸው? እኛ አባት እየሰበኩ ነው። እኛ አባት ከመስበካቸው በፊት ላሳያቸው። መስበክ ሳይጀምሩ የኦሮሚያ ሲኖዶስ የሚል ማህበራዊ ስር ገጽ ያለው ፌስቡክ ገጽ አምቦ ህዝብ ህዝበ እግዚአብሔር ነው። ዛሬ ጠዋት ሌላ ደማቅ ታሪክ ሰርቷል። አባታቸው አቡነ ገብርኤልን ከእገዳ አውጥቶ ወደ አምቦ ወስዶታል። ዛሬ የሚመረቀው የፋሪሲ ደብረ መንክራት መድኃኔዓለም ቤተ ክርስቲያን በብፁዕነታቸው ቡራኬ ተባርኮ ተመርቋል። እናት አለም አምቦ፣ አንቺ የተበረከት ሀገር አንቺ ጀግኖች አድባር ዛሬም ታሪክ ሰርተሻል። ይሄ የፕሮቴስታንቶች ገጽ ነው። አስደሳች ዘበር ሰበር ዜና ዛሬ አባታችን በአምቦ ደማቅ ታሪክ ሰርተዋል። ፕሮቴስታንቶች አባታችን እያሉ መጣራት ግሎሪ ቻናል የሚል አለ። ይሄ የፕሮቴስታንቶች ቻናል ነው። ተናግረው የማይጠግቡት ኢየሱስ እዛው የማይጠግቡትን ኢየሱስ እዛዊ ስበኩ አባታችን። እንግዲህ እኔ በቀጣይ እንደውም የፕሮቴስታንቶችን ለአቡነ ገብርኤል ያላቸውን ድጋፍ አመጣላቸዋለሁ። በምን አይነት እንቅስቃሴ ፕሮቴስታንቱ ብፁዕ አባታችን አቡነ ገብርኤል በረከተው ይደርብን፣ እንደዚህ እንደዚህ ምናምን ቡራኪያቸው አይለይን ምናምን እያሉ ፕሮቴስታንቱ ብፁዕ አባታችን አቡነ ገብርኤል እያሉ ሲደግፏቸው በማህበራዊ ሚዲያዎቻቸው ሲያጋሯቸው ተመልክተናል። የታችሁ የፕሮቴስታንቱ ትልልቅ ሚዲያዎች ናቸው። አቡነ ገብርኤል ብፁዕ አባታችን በረከተው ይዘርብን እያሉ የሚጽፉት አንድን የኦርቶዶክስ ጳጳስ ማለት ነው። በዚህ ደረጃ ነው ፕሮቴስታንቱን ታድሰዋይን ያስደሰቱት። ያው እነሱ አቋም ያላቸው ባለመሆናቸው የራሳቸው አባት እንዳልሆነ እያወቁ፣ የኦርቶዶክስ አባት እንደሆነ እያወቁ ግን ደግሞ እንደዚህ ሲደግፉ ነበር ለፍርንት ጥርቅ ከላ ሲሆኑ እንደነበር አይተናል እና በዚህ ደረጃ ያሉ አባት ሆኗል አሁን ማለት ነው። በጣም ነገሮች ከበደ ብሏል። የታድሶን እንቅስቃሴ ላሳያችሁ እንግዲህ እንደያ ነገሮች ምን አይነት ከባድ እንደሆኑና እንዴት አይነት ስራዎችን ይሰሩ እንደነበረ ታድሶ መሰረት አድርጎ የሚነሳው የቤተ ክርስቲያንን ዶግማ የቤተ ክርስቲያንን ቀኑና የቤተ ክርስቲያንን ታሪክ የቤተ ክርስቲያንን ትውፊት መቀየር ነው። ኦርቶዶክሶች ሰምቶ ማለፍ የለብንም ይህን መረጃ ላዳርስላችሁ የእኛ የሆነን የመቀየር አባዜ በእኛ ቤት ውስጥ የእኛ የሆነን የመቀየር እንቅስቃሴ ታድሶ ይባላል። ኮምፕሊትሊ የታድሶ እንቅስቃሴ ማለት ነው። ታድሶን በእኛ ኮንቴክስት፣ በሃይማኖት ኮንቴክስት ካየ ነው ደግሞ መሰረት አድርጎ የምነሳው ኢትዮጵያን በተለይ ወደ አያት ከመሄዳችን በፊት በእኛ በኢትዮጵያ ኮንቴክስት፣ ቅድመ ምህር ተስፋዬ እንደገለጹት ነው የቤተክርስቲያኒቷን ዶግማ፣ ቀኖና፣ ታሪክ፣ ትውፊት በሙሉ ቀይሮ አዲስ ማንበር ነው። ይሄን ነው፣ በነገራችን ታድሶ አዲስ ቤተክርስቲያን የመስረት ዓላማ የለውም። በዓላማ ደረጃ ታድሶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለችበት ማደስ ነው የምፈልገው። መመኑ እንዳለ ዳይናሚካሊ ተቀይሮ እንዲሆን አንዳንድ ጊዜ አሁን ተረስቶ እንጂ ወለጋ ውስጥ ሰው ቅዳሴ የተቀደሰ መንፈስ ወረደ ሁሉ ይል ነበር። ቅዳሴ ላይ ሆኖ መንፈስ ወርዷል፣ አይኑን ጨፍኖ ሁሉ የመርገብገብ ነገር ነበረ። ያ ማለት ቤተክርስቲያኒቷ እዛው እያለች ሙሉ በሙሉ መቀየር ነው የታደሰው። እንዲህ እዛ እዛ ጥግ ማድረስ ማለት ነው። እንግዲህ በቪዲዮቻችን በዚህ ዲስከሽኖቻችን ውስጥ እናያለን ያለን አረብ ሀገር ጫማ አድርገው ቤተክርስቲያን ገብተው እየበሉ እየጠጡ ሲያስቀድሱ አለ ከነጫማ ሃይላንድ ይዞ ቅዳሴ ሲያደርጉ። ይሄ ማለት ምንድነው የሚያሳየው? ታድሶ ሌላ እንትን መቀየር ሳይሆን እዛው ባለበት ቤተክርስቲያኒቷን የመቀየር አላማ ነው ያለውና ይሄ እንግዲህ ሁሉንም አዲስ አድርጎ ቤተክርስቲያኒቷን እንግዲህ የሚሄዱበትን በኋላ በስልቶቹም የምናነሳው ይኖራል። የሚሄዱበትን ዘመናት አላቸው። በእነሱ ዘመናት ውስጥ የሄዱባቸው መንገዶች አሉ። እሱም በኋላ እንመጣበታለን። ወደ አንዳንድ ሰዎች ታድሶ ስባል የሆኑ አካላት የፈጠሯቸው አድርጎ ያስባሉ። በተወሰኑ ሰዎችም በተለይ የትላንትናውን የነበረውን እንቅስቃሴ እንደ ዛሬ ሶሻል ሚዲያውም እጅግ በጣም በስፋት ሳይኖር በስፋት ከፌስቡክ ያለፈ እነ ቲክቶክ ሌሎችም በስፋት ባልነበሩበት ጊዜ እንግዲህ ኤልሲዲ ላፕቶፕ ተሸክመን ነው ጫፍ ጫፍዬን መረጃዎቹን ስናደርስ የነበረውና በዛን ጊዜ የነበረውን የታድሶን እንቅስቃሴ ነው አሁን የምናውረው። እንግዲህ ከዛ እንግዲህ አስር አስራ አምስት ዓመት በኋላ ደግሞ ዛሬ የደረሱበትን ታድሶ ዛሬ ምን ያህል ረቂቅ እንደሆኑ በቀጣይ ዊቶቻችን በደንብ በሰፊው የምናነሳ፣ ትላንት የነበረውን ስንመለከት አሃት አብያተ ክርስቲያናትን እጅግ በጣም በከፍተኛ ሁኔታ ጎርተዋል። ለምሳሌ የህንድ ኦርቶዶክስን ማንሳት እንችላለን። ህንድ ኦርቶዶክስ ላይ ኦልሞስት ሄደው ሄደው ሄደው መጨረሻ ላይ 3 የፕሮቴስታንት ኦሪንታል ፕሮቴስታንት የሚባል ድርጅት መስርተዋል። ኦርቶዶክስ ነን ይላሉ፣ ግን ኦሪንታል ኦርቶዶክስ የሆኑ ኦሪንታል ፕሮቴስታንት። አንደኛው ይሄ ማልባር ኢንዲፔንደንት ቸርች የሚባል አለ። ሁለተኛ ማላንካራ ማርቶሚ ቸርች የሚባል አለ። ሶስተኛ ሴንት ቶሚ አንግሊካል ቸርች ይባላል። እነዚህ ሶስቱ ቸርቾች አንድ ላይ ፕሮቴስታንት የሆነ ቸርች ነው። ግን ምን ላሉ ኦሪንታል ፕሮቴስታንት ቸርች ከየት ነው የወጡት? ህንድ እንደምታውቁት ህንድ ውስጥ አንድ አሁን አንድ ነጥብ አራት ደርሷል ቢሊየን ሕዝብ ነው ያለው። አንድ ቢሊየኑ የህንድ ሕዝብ ህንዱ ነው። ሶስት ሚሊየን አካባቢ ነው ኦርቶዶክስ በህንድ ያውም የቶማስ ታላቁ ሐዋርያ ሀገረ ስብከት የነበረችው ህንድ ነች። ከዛም ውስጥ ነው እንግዲህ ታግለው ታግለው በፍርድ ቤት ንብረት ተከፋፍለው ቤተ ክርስቲያኖችን ቆጥረው ተከፋፍለው እነዚህ ሶስቱ ከህንድ ኦርቶዶክስ ቤተክርስቲያን ወጥተዋል። ይህን ያደረገው ማነው? የታድሰው እንቅስቃሴ ነው። የታደሰ እንቅስቃሴ ወደ ግብፅም ስንመጣ በተለይ የግብፅ ኦርቶዶክስ ቤተክርስቲያን እጅግ በጣም ተፈተነው ኦልሞስት ሙሉ በሙሉ ቤተክርስቲያን ወደ መረከብ ደረጃ ሲደርሱ ጠንካራ ልጆች ተነስተው በተለይ ሐቢብ ጊዮርጊስን የመሰሉ ኋላም ደግሞ የመጡት ፓትርያርክ የነበሩት ብፁዕ ቅዱስ አቡነ ሽኖዳ እነዚህ በተለይ መንፈሳዊ ኮሌጆች ላይ ሰንበት ቱሪቶች ላይ ጠንክረው ሰርቶ አርባ ዓመት ታግለዋል ፕሮቴስታንቶችን አርባ ታድሶ መናፍቃን ግብፅ ቤተክርስቲያን አርባ ዓመት ታግላለች። ከአርባ ዓመት በኋላ ነው ዛሬ እፎይ ብለው ታግለው ልጆቻቸው ብዙ ዋጋ ከፍለው ገዳም ድረስ ገብተው ተምረው ቤተክርስቲያናቸውን ትምህርት ጠንቅቀው በደንብ አውቀው ከዛ ወጥተው ታግለው ነው እንግዲህ ሐቢብ ጊዮርጊስ የግብፅን ቤተክርስቲያን በዚህ ልክ፣ ዛሬ ግብፅ ውስጥ እንግዲህ የቤተክርስቲያን አንደርስታንዲንጋቸው አሁን ባለበት ደረጃ የተሻለ የሚባልበት ደረጃ ላይ አድርሰዋል። አርመንን ብንል ተመሳሳይ ነው። ሶሪያንን ብንል ተመሳሳይ ነው። እዚች ጎረቤት ሀገር ያለችውን ኤርትራን ስንመለከት ጫፍ ደርሷል። በተለይ የታድሶ መናፍቃን እንቅስቃሴ ዛሬ በምለው ስናይ ኤርትራ ቤተክርስቲያን በደንብ እናያለን። እዚሁ አዲስ አበባ ያሉ ክንፍ አለ የታድሶ ክንፍ አሜሪካ ያለ የታድሶ ክንፍ አለ። በደንብ አድርገው ተናበው እየሰሩ ያሉ ናቸው። እንግዲህ በኋላ መኑ ሊያዩ ይችላል። እስከ ትልልቅ አባቶችን ጭምር አድርገው ያወጡት እላለሁ። ከኤርትራ ቤተክርስቲያን የኤርትራ ቤተክርስቲያን አሁን ባለችበት ሁኔታ ዛሬ እንግዲህ የታድሶ ዛሬ በምለው እንመጣበታለን። አሁን ባለችበት ሁኔታ ትልቁ ፈተናዋ በኋላ በስልት ውስጥ የምናነሳ ፖለቲካን ዲፔንድ ያደረገ ቀንድ ያወጣ የታድሶ መናፍቃን እንቅስቃሴ ኤርትራን ኦርቶዶክስም ጭምር እየመጠበጠ ነው። ይሄ ኢትዮጵያ ውስጥ ከማን ጋር ተናበሮ እየሰራ ያለው የምለው ያው በኋላ የታድሶ መናፍቃን ዛሬ በምለው እንመጣበታለን። ግን የታድሶ መናፍቃን እንቅስቃሴ አንዳንድ ሰዎች የሰፈር የሆነ ጎጥ የሆነ መንደር አድርጎ ይወጣል። ዓለም አቀፍ እንቅስቃሴ በተለይ ኦርየንታል ኦርቶዶክሶችን ሙሉ በሙሉ ወደ ፕሮቴስታንት የመቀየር እንቅስቃሴ ነው። እህት አብያተ ክርስቲያናትን ድፌንድ ያደረጉን ግብጾች ወጥተዋል። ድፌንድ ማድረግ ያልቻሉ ህንዶች ተከፍለዋል። የኢትዮጵያን ደግሞ አሁን ባለበት ሁኔታ ያው በሰፊው ወደ ኢትዮጵያ ስንመጣ እናያለን። ነው እግዜር ስትልን የተሐድሶ መናፍቃን እንቅስቃሴ በጣም ከባድ ነው። እግዚአብሔር ይመስገን ኢትዮጵያ ላይ ያን ያህል እንቅስቃሴ አላደረጉም። ሞክረዋል፣ ከሃምሳ ስልሳ ዓመታት በላይ ሞክረዋል። መንገዳቸውን ቀይረዋል። በመነኮሳት ሆነው እስከ ጵጵስና ለመድረስ ሞክረው በየገዳማት አድባራት ተመልክተናቸዋል። ግን የእግዚአብሔር ጠባቆትና የኦርቶዶክስ ያሉም ጽናት የአባቶቻችንን ብርታት በመኖሩ እነዚህ አካላት ያን ያህል ሊጎዱ አልቻሉም። አሁንም ግን በቻሉት አቅም እየሞከሩ ይገኛሉ። እኛ ደግሞ የተከታተልን እናጋልጣለን እናንተ ደግሞ ላይክ እያደረጋችሁ ታደርሳላችሁ። ይህን እያደረግን ንጽሕት የሆነችቷን ቤተክርስቲያን ክብሯን፣ ልዕልናዋን፣ እውነተኛነቷን፣ አስተምህሮቶቿን ለመላው ዓለም እንገልጣለን። ስለዚህ ኦርቶዶክስያን ላይክ ማድረጋችሁ እንዳይዘነጋ። ወንድማችሁ ሉል መብራቱ ነኝ፣ ያሮስ ነው ያሮስ። በማለዳ አንድ ሰዓት ከአርባ በምሽት አንድ ሰዓት ኦርቶዶክሳዊ የሆኑ መረጃዎችን በቀን ሁለት ጊዜ በቀን ሁለት ጊዜ ኦርቶዶክሳን መረጃ ከማስረጃ ጭምር እያስደገፍ በቲክቶክ ከ330 ሺህ በላይ ተከታዮች አሉ። እዚያም ገብታችሁ ተከታተሉ እያልኩኝ የዛሬውን መረጃ ጨርሳለሁኝ። ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።